መርማሪ ማሁል ክፍል 11 ቀጥሏል። ባለፈው ክፍል አስር ቢግዳዲ ካስፈሪው እስር ቤት አምልጦ ነበረ። እና ሞቶ ይሆን ወይስ በህይወት አለ? መርማሪ ዊሊያም ደግሞ ቢግዳዲን ያስመለጠው ልጁ ማይከል እንደሆነ ያምናል። የመርማሪዎቹ ቡድንና ማሁል ምን እንደተፈጠረ ግራ ገብቷቸዋል። ኮማንደር ቫሱ ደግሞ የተጎዳ ሲሆን፣ ሁሉም መርማሪዎች ፍርሃት ውስጥ ገብተዋል። ፋጡማና ማሁል ደግሞ ፓኪስታን ውስጥ በሚገኘው ባህር ዳርቻ አካባቢ መርከቡን እየጠበቁት ነበረ። አለቃ ማሁል አለያ አልካሲት ማን ነች? አሪያ መሰል አይነበራ እሷ ግን ህንድን ያለችው ተሳስቼ ነው። መርከቡ ሲመጣ ማሁልና ፋጡማ ሽጉጣቸውን ያዘጋጃሉ። ከመርከቡ ማንም አልወረደም። ይሄ ነገር ያስፈራል። ማሁልም ወደ ሰውየው ከሄደ በኋላ አፉን ፈታለት። አሁን ንገሪ፣ ለምንድን ነው ሰዎቹ ከመርከቡ የማይወርዱት? አለቃ፣ የኔን ትእዛዝ እየጠበቁ ነው። ይህ ማለት እሱ ካላዘዘ ምንም አያደርጉም ማለት ነው። ከዛ ማሁል ሰውየውን መፍታት ጀመረ። እንዴ ማሁል፣ ምን እያደረግክ ነው? አታስቢ፣ ሌላ ሥራ ከሠራ ከኋላ እንገለዋለን። እናንተ ጅሎች፣ የማትለቁኝ ከሆነ ቢግዳድ ይገላቸዋል? አሁን እኔም ምልህን ብታድርግ። ከዛ ሰውየው መሄድ ጀመረ። ፋቱማ፣ የሆነ ነገር ካየሽ እግሩ ላይ ተኩሺበት። እኔ በዛ በኩል ሂድ። ያም ሰውዬ ከሄደ በኋላ ትእዛዝ ሰጣቸው። ከዛም ከመርከብ ውስጥ ከወጣው ሰውዬ ጋር በምልክት ማውራት ጀመሩ። ነገር ግን ማሁል ሰውየው ስለነ ፋጡማ እያወራ እንደሆነ ወዲያው አወቀ እና፣ እንዴት ያወቀ ይመስላችኋል? የሰውየውን ቀንጅ ከተመለከታችሁት ሁለት እጣቱን ብቻ እያሳየ ነው። ይህ ማለት ደግሞ ሁለት ሰው እየጠቆመ ነው ማለት ነው። ማለትም ማሁል እና ፋጡማን ማለት ነው። ፋጡማ ሰውየው ላይ ለመተኮስ ስትዘጋጅ ግን ሳታስበው ከዛ ሰውየው ገመድ ይዞ ወደ መርከቧ መለጠ። ከዛ ፋጡማን ቻው እያላት መቀለር ጀመረ። ይህንንም እድል ሲያገኘ ወደ ፋጡማ ሄዶ ኮንቴነር ስር ይደበቃል። ፋጡማ ደህና ነሽ? አዎ ማሁል ደህና ነኝ። ሂዱ ያዟቸው፣ እዛ ስር ናቸው። ከዛው ሁሉም ሰዎች ከመርከቡ ወርደው ወደ እነሱ መሄድ ይጀምራሉ። ከዛ ማሁልና ፋጡማ ሽጉጣቸውን ይቀያየራሉ። ፋጡማ እንደዚህ አይነት ሽጉጥ ለመጀመሪያ ጊዜ ነበር የያዘችው። ዋው ማሁል ታድሏል፣ ደስ የሚል ሽጉጥ ነው ያለው። ነገር ግን በድንገት አንድ ጥይት መጥቶ እጁም መታው፣ እሱም ቶሎ ብሎ ተደበቀ። ነገር ግን ሰውየው ደሙን ተከትሎ ወደሱ መጣ። ማሁል ግን ተደብቆ ስለነበረ ከኋላው ይዘዋል። ቢሆንም ግን ማሁል መፍዘዝ ጀመረ። ምን ሆኜ ነው እየፈዘዝኩ እኮ ነው? ማሁል ለመተኮስ እየሞከረ ነው። ቢሆንም ግን በስተመጨረሻ ስለደከመው ወደ መሬት ይወድቃል። መርማሪ ማሁል እየሰማኸኝ ነው? ነገር ግን እሱ ራሱን አያውቅም። ማሁል ለምንድን ነው የማትመልስልኝ? የሆነ ችግር ተፈጥሯል። ከዛ ፋጡማ ወደ ማሁል ልትሄድ ስትል የሆነ መርከብ ሲመጣ አየች። የቢግዳዲ ሰዎች እየመጡ ነው መሰለኝ። ማሁልና ፋጡማ በስልክ ተገናኝተዋል። ቢሆንም ግን ምንም አይመልስላትም ነበረ እና ስምምነቱን ለማድረግ ደግሞ የቢግዳዲ ሰዎች እየመጡ ነው። ማሁል ደግሞ ራሱን ስቷል። ፋጡማ ደግሞ ምንም አማራጭ የላትም እና ያላት አማራጭ ከማሁል በወሰደቸው የሳይንቲስቱ ሽጉጥ ተጠቅማ መርከቡን ሞተሩ ላይ መታቸው። አደጋ ተፈጥሮ ባካችሁ ተጠንቀቁ። ከዛ ሰዎቹ በጀልባ አድርገው መሄድ ጀመሩ። ፋጡማ ደግሞ ፈጠን ብላ ወደ መርከቡ ወጣች። መርከቡ ላይም የተለያዩ መሳሪያዎችንም አየች። የሁሉ መሳሪያ ኮ ወደ ከተማው ከገባ ሙሉ ከተማው አደጋ ላይ ይወድቃል። ከዛ ፋጡማ ወደ ውስጥ ገባች። ውስጡ ደግሞ ሙሉ ለሙሉ ጨለማ ነበረ። የሆነ ሰውማ እዚህ ተደብቋል። ፋጡማም ስልኳን አብጡታ መብራቱን አበራችው። ከዛ የእርምጃ ድምፅ ሰማችና ተከተላ ስትሄድ የሆነ ሰው እየሄደ አየች። ምን አባቱ አስቦ ነው ወደ ውሃው የገባው? ከዛ ፋጡማ ተመልሳ ገባች። ኦ አይሆንም! ከዛ ፋጡማ ተውሎ ብላ ወደኋላ ተመለሰች። ለካ ሰውየው እሷን ለማጥቃት ቦምብ አስቀምጦ ነበረ። ከዛ እሷም ስትዘል መፈንዳት ጀመረ። ማሁል ደግሞ አሁንም ከኮንቴነሩ ጀርባ እንደወደቀ ነበረ ያለው። የእጁ ቆዳ ደግሞ ወደ ሰማያዊ እየተቀየረ ነው። ይህም የሚያሳየው የተተኮሰው ጥይት ኬሚካል እንደነበረው ነው። እና ቀጣይ ምን ይፈጠር ይሆን? ማሁልንስ ማን ያድነዋል? አብረን እናየዋለን። ፋጥሞ ወደ ጫካው ተመለሳ ማሁል መፈለግ ጀመረች፣ እና ኮንቴይነሩ ስር ተኝቶ አገኘችው። ማሁል ሰውነቱ ሙሉ ሰማያዊ ሆኗል። ይህ ማለት ኬሚካሉ ሙሉ ለሙሉ ወደ ሰውነቱ እየተሰራጨ ነው። አይሆንም ማሁል እየሰማኸኝ ነው? ከዛ ዶክተሩ መጣ። ዶክተር ምን ተፈጠረ? እማ ቤት ይሄ ያመጣሹ ሰው ሁለት ከረጢት ደም ያስፈልገዋል። እባክ ዶክተር፣ እሱ ለዓለማችን አስፈላጊ ሰው ነው። ከፈለከ ከኔ ብዙ ደም ውሰድ። ከዛ ከፋጡማ ደም ወስዶ ሲመረምሩ ከማሁል ጋር አይመሳሰልም ነበር። ሁሉም ሰራተኞች ማሁልን ለማዳን እየሞከሩ ነው። ነገር ግን ከማሁል ጋር የሚመሳሰል ደም ሊያገኙ አልቻሉም። ብዙም ሳይቆይ የመርማሪ ቡድን የሆነ አንድ ሰው መጥቶ ሁለት ከረጢት ደም ሰጣት። ሰውየው ማስክና ረጅም ኮት አድርጓል እና ሁሉም መርማሪዎች አለም ላይ ድብቅ ላብራቶሪ አላቸው። እንዲሁም ሁሉም ስለ ደም አይነታቸው መረጃ አላቸው። ምክንያቱም የሆነ ችግር ቢፈጠር እንኳን ቶሎ ራሳቸውን ለማዳን ነው። እና ፋጡማም ወደ ሆስፒታሉ ከመጣች በኋላ ስለ ማሁል ለፓኪስታን መርማሪዎቹ ተናግራ ነበረ። ለዚህም ነው ሰውየው በድብቅ የመጣው። ሁሉም ዶክተሮች ሕክምና ካደረጉለት በኋላ ማሁል ወደ ጤንነቱ ተመለሰ። የት ነው ያለሁት? ከዛ ነርሷም ሁሉን ሁሉንም የተፈጠረው ነገር ነገረችው። ብዙም ሳትቆይ ደግሞ ፋጡማ ጁስ እና ቁርስ ይዛለት መጣች። ማሁል በጣም ተገርታል። እኮ ይህ ማለት ይሄ ውስጥ ኬሚካል ነበረው ማለት ነው። አታስብ፣ አሁንማ እኔ መርከቡን አፈንድቸዋለሁ። ሁሉም መሳሪያዎች ወድመዋል፣ ስምምነቱን ተሰርዟል። በጣም ጥሩ። ከዛ ማሁል የመጣለትን መብላት ጀመረ። አሊያ ትዝ ትለው እና ወዲያው ቪዲዮ ኮል ደወለላት። በዛ ሰዓት ደግሞ አሊያ የዶክተር ሳንጃና ላቦራቶሪ ፎቅ ላይ ሆና በቆሎ እየጠበሰች ነበረ። ማሁል እየደወለ ነው። ኦ ደስ ይላል። ከዛ ካሜራውን አዙራ እየጠበሰች ያለውን በቆሎ አሳየችው። አለካ አየ በቆሎ እየጠበስኩ ነው። እና ግን የፓኪስታን ላይፍ እንዴት ነው? ማሁልም ሁሉንም የተፈጠረውን ታሪክ ነገራት። አለካ ልምታ እንዴ? አያስፈልግም። አሊያ አሁን ላይ ቢግዳሪ የኬሚካል መሳሪያ እየተጠቀመ ነው እንዴ? ማሁል ይቺ ሴት ማንደች? ደሞ ቆንጆ ናት። አሊያ ፋቱማ ትባላለች ጓደኛዬ፣ አዲሷ መርማሪ። ከዛም ማሁል እዚህ ሀገር አሊያን የሚመስል ሰው እንዳየና ግራ እንደገባው ነገራት። ሳይንቲስት ጆን ደግሞ ስለ ቢግ ዳዲ መረጃ ስለሰማ ሌላ አዲስ ፈጠራ እየሰራ ነበረ። ካሁን በኋላ ቢግ ዳዲ ከትልቅ ሰራዊት ጋር እንደሚመጣ አልጠራጠርም። ለሱም ቢሆን ከባድ ነገር መስራት አለብኝ እና ሳይንቲስቱ በውሃ መጠጫ ውስጥ ውሃ የሚመስል ነገር ግን የሚፈነዳ ቦምብ እየሰራ ነበረ። ኦ ጥሩ እንደሚሆን አልጠራጠርም። ትንሽ ቀናቶች አለፉ። ነገር ግን ስለ ቢግዳዲ ምንም የተሰማ መረጃ የለም እና ማሁል ቀጣይ ቅዳችን ምንድን ነው? አሁን አላውቅም ግን ሁሌ መጠንቀቅ ካለብን። ነገ ደግሞ ወደ አገሬ እመለሳለሁ። ማሁል ጁሱን ጨርሶ ሲነሳ ባለፈው ባህር ዳርቻው ጋር ያያት አልያን የመሰለችው ሴት አያት። ትንሽ ደቂቃ እመለሳለሁ። ልጅቷንም በደንብ ሊመለከታት ወደ እሷ ሄደ። እሷ እንዳልሆነችም አወቀ። ማሁልም በጣም ግራ ተጋባ። ከዛ ለፋጥማ ሁሉንም ነገር ነገራት። እውነትም እሷን ትመስላለች። አንተ በጣም ይገርማል። ከዛ ሁለቱም ወደ እሷ ሄዱ። እውነትም ደግሞ ልጅቷ አሊያን ትመስል ነበረ። ይቅርታ እማቤት ስምሽ ማን ነው? እኔ ሳራ እባላለሁ። እሷ ደግሞ ትንሿ ልጄ ዞያ ትባላለች። ማሁልም እሷን የሚመስል ሰው እንዳለ ነግሯት፣ የአሊያን ፎቶ አሳያት እሷም በጣም ማመና ቃታት። ከዛ ማሁል ከሁሉም ጋር ፎቶ ይነሳል። ከዛ አብረው መሄድ ጀመሩ። እኔም ለህ አርብ ቢግዳዲያ መለጠ ሰማውኮ። ሄይ ጋይስ ደስ ይላል ደስ ይላል። ከዚህ ለመውጣት ተዘጋጁ። እቺ አልያል የምትባል ሴትዮ፣ ቆይ መጣሁላት። ሁላችሁም ግቡ፣ ምሳ ደርሷል። ሁሉም እስረኞች ተሰልፈው ምግባቸው መውሰድ ጀመሩ። በባክ አንተ ሽማግሌ ጨምርልኝ ርቦኛል። እነ ቢግዳዲ ደግሞ ድብቅ ሰብሰባ አድርገው ነበር። ቦስ ማርኮ ባንግላዴሽ ውስጥ ሌላ ስራ ጀምሯል። እሱ ማን ይሸውዶኛል? እገለዋለሁ። አመሰግናለሁ ስለርዳታችሁ። ከዛም አሁን ለሱም ይሆን ጥይት ከሳይንቲስቱ እንድታመጣበት ይከስተ ነገራት። ከዛ እሷም ደስ ብላት በፍጥነት በስኬትቦርድ መሄድ ጀመረች። ከደረሰች በኋላ ማንኳኳ ጀመረች። ሄ ሳይንቲስት በሩን ክፈት! አይሰማም ባክ ክፈትልኝ። ነገር ግን ማንም ሊከፍተላት አልቻለም። ይሄ ሽማግሌ የተኘቱ ይሆናል እኮ። ከዛ መደወል ጀመረች። ይቺ ሴትዮ ማለቀል ድሮ የምትደውለው ባላነሳው ጥሩ ይመስለኛል። እሷም ደጋግማ መደወለውን ቀጣለች እሱ ግን አያነሳም። ግን ወዲያው ማሁል ከዚህ በፊት የነገራን ነገር ትዛላት አሊያ ደጋግመሽ ወደ እሱ እንዳትደው ይሺ ሰራ ላይ ሊሆን ይችላል። ታዲያ ምን ላድርግ? ከዛ አሊያ ስትሄድ ሁለት የውሃ መጠጫዎችን አየች። ግን የሚፈነዳ ቦምብ እንጂ ውሃ አልነበረም። ሳይንቲስቱም ውጪ እንዳስቀመጠ አራስቶት ነበር። ደስ ይላል። በዚህ ውሃማ ኢላማ መለማመድ አለብኝ። ወይኔ፣ ለትንሽ ሳትኳት። ከዛ በድጋሚ በጥንቃቄ ወረወረችው። ፍንዳታውንም ሲሰማ ሳይንቲስቱ ወደ ውጭ ወጣ። በፍንዳታው ደግሞ የሳይንቲስቱ ቤት ተጎድቶ ነበር እና አሊያ ፊቷ አጠቅሮ ነበር። አሊያ ምንድን ያደረግሽው? ግርግዴን አበላሸሽው እኮ እኔ መቻውኩኝ። ለካ መታይቷ ውስጥ ቦምብ ነው፣ አትናገርም እንዴ? ከዛ ሳያስቡት ወደ ስምንት የሚጠጉ ሄሊኮፕተሮች መተው መተኮስ ጀመሩ። እና በቀጣይ ምን ይፈጠራል? ይህንን ጥቃት የፈጸመው እጃይካል ነው ወይስ ቢግዳዲ? ሁሉንም በቀጣይ ክፍል ስለምናየው ቀጣዩ ቪዲዮ እንዲደርሳችሁ ሰብስክራይብ አድርጋችሁ መጠበቃችሁን አትርሱ።